የምስራች ቤዛ የቤት ሰራተኛ ወይም የፍቅር ሰራተኛ ሆናለች። አደይ መከራዋ በስተዋል። አደይ በጣም ታዛዝናለች። ዴቭ በሀሳብ ተጨንቋል። የባርኮትና የፍቅር እናት ወደ ቤቷ መታለች። ቤዛስ እንዴት ነው ሰራተኛ የሆነችው የሚለውን አብረን የምናየው ይሆናል። እንግዲህ መቼም ፍቅር ታሪከኛ ናት። የፍቅር ጉድ አያልቅም። አዴ ከቤት ወጥታ እንድትሄድ ያደረገችው ፍቅር ናት። ምክንያቱም እናቴ ሄጂ ብላሻለች ብላ እዛው ራሱ ራሷ ነገሯን ጠንስሳ እናቷ ሳትል አዴ ብን ብላ ከቤት እንድትጠፋ ያደረገቻት ፍቅር ናት። አሁን ግን ጉዷ ፈልቷል። ሊዱ ጉዷን ዘርግፋለች የፍቅርን ጉድ ማለት ነው። ምክንያቱም አዴን በውሸት እንዳባረረቻት ሁሉንም ነገር ያለውን ነገር ለፍቅር እናት ነግራታለች። ሊዱዬ፣ የኔ ጣፋጭ ምንም መደበቅ አትችልም፣ ገራገር የሆነች ልጅ። ዴቭ በጭንቀት መሞቱ ነው። ምክንያቱም አዴ የሌለችበት ወይም ደግሞ አዴ ሳትኖር ዴቭ መኖር አይችልም። ዴቭ አዴም በጣም ይወዳታል፣ በጣምም ያፈቅራታል። ስለዚህ ዴቭ በጣም ተጨንቋል። ከሁሉም በላይ ከባርኮትም በላይ ከሊዱም ከሁሉም በላይ ሊሉና ዴቭ በጣም ተጨንቋል፣ ስለ አዴ። አዴስ ምን ላይ ነው ያለችው? አዴ እዛ ገጠር ጋ የገባችው አባቷ እሷ ፈለገ ወደ ከተማ ሄዷል። አዴ አባቷ እዚህ ከተማ ስላለ ነው ወደ እናቷ ሄደችው፣ ደግሞም ግራ ስለገባት መሄጃ ስለሌላት ምክንያቱም ለሊ ጓደኛዋ ጋ ስትሄድ የላ በጣም ጮኸባት፣ እሷም ደነገጠች። ምክንያቱም ከነ ፍቅር ስትወጣ የቤዛና የፍቅር ጨዋታ በጣም ልብ አሰብሯል። በተለይ የዴቭ ምክንያቱም ወደሻለው እያላት በዲን የተነስተው የዴቭና የፍቅርና የቤዛን ነገር ሰምቶ ስጭውባት አንድ ላይ ተሰማት። ስለዚህ ያለቻት አንዲት ጎደኛዋ ለሊ ነች። ለሊ በእውነቱ በጣም እያዘነችላት ነው። ደግሞ ተከታትለ ስልክ እየደወለችላት ነው። ነገር ግን አዲ ስልኳን ልታነሳላት አልቻለችም። የመጀመሪያው ጊዜ እንደሄደች ከትንሽ ቆይታ በኋላ አናግራታለች። ከዛ በኋላ ግን አላናገራቻትም። አሁን ግን ሁለት ሰዎች አሉ። ሁለቱ ሰዎች የሷን መምጣትና የሷን ገጠር መግባት ተከታትሎ አይቷታል። እነዛ ሰዎች ደግሞ በፊት ሊያገባት ወይም ደግሞ ለልጁ ሊያጫት የፈለገ ሰውዬ በጣም የሰፈሩ የታወቀ ሀብታም ነው። ገንዘብ ያለ ሰው ነው። ያን ሸሽታ ነው ከተማ ይገባችሁ። የዲያ አባት በገንዘብ ሀብት ስላለ እና ንብረት ስላለ አዴን ለዛ ሰውዬ አሳልፎ ልሰጥ ስለምፈልግ ነው። የአዴ እናትም ለአዴ ብላ ለአዴ ስትል ነው ትዳሯን ንብረቷን ቤቷን ጥላ ወታ። አሁን ያለችበት ሁኔታ በጣም ያሳዝናል። ደግሞ ታማሚ ናት። ብርሃን እህቷ እንኳን ተሽሏታል። ያው አዴ አሳክማምን ብላ ወደ ክፍል ሀገር ከከጃት በኋላ በስነ ስርዓት ጤነኝነት ላይ ትገኛለች። ትምህርቷንም እየተማረች ነው። እናቷንም እየረዳቻት ትገኛለች። ነገር ግን እናትየው በጣም ያሳዝናሉ። ያሉበት ጎጆ ቤት የሚኖሩበት ቤት በጣም በቃ ምክንያቱም ከሞቃ ጎጆ ከትዳሯ ለ ለአዴ ብላ ነው የወጣችው ማለት ነው። ስለዚህ አደይ ምንድን ነው አሳቧ? ሁል ጊዜ እኔ የሚኖርለት ሰው አለ ብዙ ስብስብ ነገሮች አሉብኝ እያለች ትናገራለች። ሁሌ የምታስበው ለእናቷ ማሳለፍ ትፈልጋለች። ሰርታ የእናቷን ህይወት መለወጥ ትፈልጋለች። አሁን ግን እህቴ ወደ ከተማ መሄድ አለብሽ፣ መመለስ አለብሽ። አባታችን ካየሽ ጥሩ አይመጣም። ምክንያቱም ጠጥቶ ስሰግር እና አንቺን ፈለጋ ወይም ደግሞ እማየት ለመረበሽ ስል ይመጣል አባታችን ብላት አለች ብርሃኔ እህቷ። ነገር ግን ለምንድን ነው የመጣሽ ብላ ጥያቄ ያቀረበችላት። አዴም ስለከፋኝ ነው የመጣሁት። በጣም አስከፍቶኝ ክፍት ስላኝ ነው የመጣሁት። ነገር ግን አለቻት ለእናቷ ወደ አረብ ሀገር ለምዳስባለው ስለዚህ እዛ ሄጄ እሰራለሁ አለቻት። እናቷ ግን በፍጹም አታደርጊም፣ አትሄጂም። እዚሁ አጠገብ ሆነሽ ውስጥ እየታመመ ነው አልቻልኩም። እዛ ርቀሽኝ ደግሞ እንዴት ነው የምችለው? በፍጹም አልፈቅድልሽም፣ አትሄጂም አለቻት። አደይም እንግዲህ ነገሩን ሰምታ ዝም ብለዋለች እናቷን ንግግር ወይም ደግሞ እናቷን የተናገረችውን ጥሳ የምትሄድ አይመስለኝም። ነገር ግን ከለሊጋዜው ስራ ጀምሮ ቢሰሩ መልካም ነው። እሷም ወደ ከተማ ተመልሳ አዴ እኔ የፈራውላት እነዛ ሁለት ሰዎች ለዛ ለባለ ሀብቱ ሰውዬ ደውሎ አዴ ወደ ገጠር መምጣቱን አሳውቆታል። እሱም እንደሰማ ነገ በጥዋት እመጣለሁ ብለዋቸዋል። ምናልባት አሸናፊ የደመቀ ወንድም ገጠር ላይ ያለው ምናልባት ጋብዛቸው አረቄ ጠጥቶ በስካር መንፈስ ተናግረዋል። ደውሎ አዴ መምጣቱን መምጣቷን ለሰውዬ እንደነገሩት ማለት ነው። ስለዚህ አሸናፊ ሰምቷል። ምናልባት አዴን አባቷ ሳይመጣ ወይም ደግሞ ያ በላ ሀብትዮ ሳይመጣ አዴን ወደ ከተማ ይሸኛታል ብዬ አስባለሁ። ወይስ አዴ ምንድን ነው የሚያጋጥማት? ወይስ እዛው ሰውዬ መተው ያገኛታል? ካገኛትስ የአዴ የጣፋንታ ምንድን ነው የሚሆነው? ዴቭም ተጨንቋል። አዴ ፈለጋ ካለርኩ እያለ ነው። ዳይመንድ እና ኪንጎን እዣቸው ሄዳለሁ ብለዋል። ሊዱን ከወንድሜ ጋር ፈለጋ ቀጥላለሁ ብላለች። ስለዚህ ዴቭ እና ሊዱ ኪንጉ እና ዳይመንድን ፈለጋ ወጥተዋል። ለጊዜ ግን አላገኙት አካባቢ ላይ ነገር ግን ዴቭ ኪንጉን እና ዳይመንድን ካገኘ አዴን ፈለጋ ወደ ገጠር ይሄዳል ወይ፣ ገጠሬስ ምንድን ነው የሚጠብቀኝ የሚለውን ነገር ያው ብዙም ግንዛቤ ውስጥ አልከተተውም። ነገር ግን ውድ ተመልካቾቼ አዴ በጣም በቃ ታሳዝናለች ማለት ነው፣ ህይወቷ፣ የአዴ ህይወት በጣም የሚያሳዝን ነው። አስባችሁታል እንግዲህ በግድ ታግባ የሚል ከዛ በኋላ ደግሞ የስንቱ ሰው ህይወት ተመሰቃቀለ። አዴ ወደፊት ጣፋንቷ ምንድን ነው? አዴ አባቷ ዛ ያገኛት ይሁን ወይስ ታምልጥና ወደ ለሌት ትመለሳለች። እንዲሁም ደግሞ የፍቅር እናት አዴን ፈልጋችሁ አምጡልኝ ብላለች። አዴ ምስገን የኔ ልጅ ምን ላይ ትሆኚ፣ የት ገብተሽ ይሁን፣ አባትሽ ምን አድርሶብሽ ይሁን እያለች በጣም ተጨንቃለች። ከሁሉም በላይ አዴም በጣም ነው የምትወዳት ስለዚህ፣ አዴ ወደ እሷ ትመለሳለች። መለሳለች ወይስ የሚቀጥለው ላይ እንግዲህ አብረን የምናየው ይሆናል ማለት ነው ውድ ተመልካቾች? እኔ ግን በበኩሌ አዴ ብትመለስና እንደ ድሮዋ ያው ከፍቅር ጋም እየተጨቃጨቀችን ቢሆን እዛው ቤት ከለመደች ሰዎች ጋራ ወይንም ደግሞ የዴቪን ፍቅር ተቀብላ ራሷን ህይወት እየኖረች እናቷንም ብታግዝ ደስ ይለኛል። እንዲሁም ደግሞ ከለሌ ጋ ቢዝነሳቸውን ቢጀምሩ አዴ ይሄ ምኞቴ ነው። እናንተስ ጥሩ ምኞት ተመኙላት ላዴ። መልካም ቆይታ። ጥሩ አስተማሪ ድራማ ነው እንወዳቸዋለን። ከዛ ውጪ የእኔ ቤተሰቦች ሰብ ና ላይክ አድርጉ። መልካም ቆይታ።